አሜሪካዊው ጄኔራል ለምን ወደ ኢትዮጵያ መጡ? የሀርሙስ ባህረ ሰላጤ ስጋት። ሰላም እንደምንላቸው ያሉ የኢትዮ ፎከስ ቤተሰቦች ዛሬውን መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ሲሆናችሁ ላይክ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። የአሜሪካ ማሪን ኮርፕስ ጄኔራል እና የአፍሪካ ኮማንደር አፍሪኮም አዛዥ ጄኔራል ማይክል ላንግሌ በቀጠናዊ ጉዳዮች ላይ ለመምከር ከሰሞኑ በኢትዮጵያ ነበሩ። አዲስ አበባ የሚገኘው የአሜሪካ ኤምባሲ በጉዳዩ ላይ ባወጣው መግለጫ ጄኔራሉ ወደ አዲስ አበባ ከመምጣታቸው በፊት በቀጠናው የአሜሪካን ፍላጎት ለማስጠበቅና መረጋጋት መፍጠርን ዓላማው ያደረገ የሚባልለትን ጅቡቲ የሚገኘውን የአሜሪካን የጦር ጣቢያ ካምፕ ሌሞኔር ከትላንት በስቲያ ሐሙስ ከጎበኙ በኋላ ነው። በእስራኤልና በኢራን መካከል የተቀሰቀሰው ጦርነት ስጋት የፈጠረው ከመካከለኛው ምስራቅ ባሻገር ሲሆን የአፍሪካ ቀንድ ቀጠና ደግሞ ግንባር ቀደም ስጋቱ ገፈት ቀማሽ ይሆናል ተብሎ ነው የሚገመተው። ይህንንም ሀሳብ ለማጠንከር አስተያየታቸውን ለዶቼ ቬሌ የሰጡ የምስራቅ አፍሪካ ጂኦፖለቲካዊ ተንታኝ አቶ አብዱራህማን ሰይድ አሁናዊ ጦርነቱ ካልቆመ ስጋቱ አይቀሬ ነው ባይ ናቸው። ኢራኖች እስካሁን ያልተጠቀሙበት የሀርሙስ ባህረ ሰላጤ ነው የሚሉት ተንታኙ ከመካከለኛ ምስራቅ ወደ ሌላው ዓለም የሚጓጓዘውን ነዳጅ በዚያ መዝጋት እንደሚችሉ በመግለጽ ግጭቱ ከተራዘመ ወደ ባበል መንደብና ስዊስ ካናል በመስፋት የአፍሪካ ቀንድንም የችግሩ ተሳታፊ በማድረግ የዓለምንም ኢኮኖሚ ጭምር ሊጎዳ እንደሚችል ጠቁመዋል ባይ አስተያየታቸው በእስራኤልና በኢራን መካከል እየተካሄደ ያለው አውዳሚ ጦርነት አገራቱ ከሚገኝበት መካከለኛው ምስራቅም አልፎ ለአፍሪካ ቀንድ ያሰጋል የሚሉም አሉ። ወትሮም በሽብርተኝነትና ውስብስብ የጸጥታ ስጋቶች ፈተና ውስጥ የሚገኙ ይህ ቀጠና በመካከለኛው ምስራቅ እየሰፋ የመጣው ግጭት በቶሎ ካልተቋጨ ዳፋው ለአፍሪካ ቀንድ መትረፉ አይቀርም የሚለው ስጋት እያየለ መጥቷል። ወቅታዊው የኢራንና የእስራኤል አውዳሚ ጦርነት አገራቱ ከሚገኙበት መካከለኛው ምስራቅም አልፎ ለአፍሪካ ቀንድ ጦስ ሆኖ እንዳይተርፍ አስግቷል። ወትሮም በሽብርተኝነትና ውስብስብ የጸጥታ ስጋቶች ፈተና ውስጥ የሚገኘው ቀጠናው መካከለኛው ምስራቅ ውስጥ እየሰፋ የመጣው ቀብስ በቶሎ ካልተቋጨ የወላፈኑ ተጠቂ ሊሆን እንደሚችልም ነው የተገመተው። ወትሮም ውዝግብ የማያጣው መካከለኛው ምስራቅ ከአንድ ሳምንት በፊት አርብ ሰኔ 6 ቀን 2017 ዓ ም እስራኤል ለደህንነቴ ሁሌም ታሰጋኛለች ወደምትላት ኢራን ቅጽበታ የተቃ ታደርሳለችም አድርሳለች በጥቃቱም የቴህራንን ከፍተኛ ባለስልጣናትና ሳይንቲስቶችን ስትገድል የዚህ ቀጠና ደህንነት እንደገና ወደ አስኪ ደረጃ ሊሸጋገር ችሏል። ጥቃቱ በተፈጸመ ማግስት ከባድ የበቀል ጥቃት ወደ ቴል አቪቭ የመለሰችው ቴህራንም ያስከተለችው ጉዳት ቀላል አይደለምና ሁለቱ ሀገራት ሳምንቱን በሙሉ ሲወራወሩ የሰነበቱ እሳት የቀጠናውን ሀገራትን ስጋት ላይ ጥሯቸዋል። የአሜሪካ ማሪን ኮርፕስ ጄኔራልና የአፍሪካ ኮማንደር አፍሪኮም አዛዥ ጄኔራል ማይክል ላንግሌ ሰሞኑን ከጠቅላይ ሚኒስትር አብይ አህመድ እና ሌሎች የኢትዮጵያ ከፍተኛ ባለስልጣናት ጋር ስለመምከራቸው የተነገረው ጀኔራል አንግሌ በውይይታቸው ወቅት ኢትዮጵያ በቀጠናው ለጸረ ሽብር ውጊያና ቀጠናዊ መረጋጋት ቁልፍ ሚና እንዳላትና ዩኤስ የአለመረጋጋት መሰረታዊ ምንስዎች ላይ መስራት እንደምትሻ ስለመናገራቸው ኤምባሲው አስታውቋል። የአፍሪካ ቀንድ ፖለቲካ ትንታኙ አቶ አብዱራማን የቀጠናው ጉዳይ በመካከለኛው ምስራት ትኩሳት ተጨማሪ የጸጥታ ስጋት ውስጥ መግባቱን ባስረዱበት አስተያየታቸው ምናልባትም አዳዲስ ጂኦፖለቲካዊ ሁናቴን ሊያስከትል የሚችልበት እድል መኖሩንም በአስተ ታቸው ጠቁመዋል። በኤርትራ በኩል እየተዳከመ የመጣው መንግስት ምናልባትም በኢትዮጵያ ለሁለት ዓመት ገደማ አጀንዳ የሆነው የባህር በር ጥያቄ ላይ አዲስ ነገር ሊያስከትል ይችላል የሚል ሐሳባቸውንም አጋርተዋል። አቶ አብዱራህማን የአሜሪካ የጦር ካምፕ ጅቡቲ ውስጥ መኖሩን ማስታውሰው ምናልባትም አሜሪካ ኢራንን ከዚህ የጦር ካምፕ ለማጥቃት ምርጫዋ ካደረገችና ኢራንን ኢራንም በመልሱ ይህንን የጦር ጣቢያውን ኢላማ ካደረገች የአፍሪካ ቀንድን ወደ ቀጥተኛ የጦርነቱ ሁኔታ ሊያስገባ እንደሚችልም አመላክተዋል። ኢራን በእስራኤሉ ሰላማዊ አካባቢዎች ላይ የሚሳኤል ጥቃት መዘንዘሯን ከቀጠለች ቴህራን ትጋያለች ሲሉ ዛሬ የእስራኤል መከላከያ ሚኒስትር እስራኤል ካስዝተዋል። እስራኤል በኢራን ላይ ባደረሰችው ድንገተኛና ፍጹም ተገማች ያልሆነ ጥቃት ከ450 በላይ ሰዎች መገደላቸውንና እስራኤል በኢራን ላይ ባደረሰችው ድንገተኛና ፍጹም ተገማች ያልሆነ ጥቃት ከ450 በላይ ሰዎች መገደላቸውንና እና በሺህ የሚቆጠሩ መቁሰላቸውን የተባበሩት መንግስታት የኢራን አምባሳደር አሚር ሰይድ ኢራቫኒ ተናግረዋል። ሴቶችና ሕጻናትን ጨምሮ አብዛኞቹ ሰላማዊ ሰዎች ነበሩ። ግልጽ ማድረግ የምፈልገው እስራኤል ያጠቃችው ጥበቃ የሚደረግላቸው የኒውክሌር ቦታዎች ነው። ይህ ከኢራን ድንበር አልፎ የራዲዮ አክቲቭ አደጋን ሊፈጥር የሚችል የግድ የለሽነት የወንጀል ድርጊት ነው ብለዋል። አድማጮች፣ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ሰናይቀን